በሰመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ በኅዳር ዘጠኝ በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ይስሐቅ ሊቀጳጳሳት ዘእስክንድርያ ወጉባኤ ሆሙ ለሰለስቱ ምዕት አሰርቱ ወሰመንቱ ርቱዓነ ሃይማኖት በኒቅያ ዘነግ፣ ምስባክ መዝሙር ስልሳ ሁለት ከቁጥር ዐሥራ አንድ እስከ ዐሥራ ሁለት ንጉስሰ ይትፌሳህ በእግዚአብሔር ወይከብር ኵሉ ዘይምህል ኪያሁ እስመ ይትፈጸም አፍ ዘይነብብ ዐመፃ። የቅዱስ ዮሐንስ ወንጌል ምዕራፍ ዐ እስከ 23 ያለው ኃይለ ቃል እንዲህ ይላል። ምን ትላላችሁ? መቶ በጎች ያሉት ሰው ቢኖር ከመካከላቸውም አንዱ ቢጠፋው ዘጠና ዘጠኙን በተራራ ላይ ትቶ የጠፋውን ሊፈልግ የሄድ የለምን? እውነት እላችኋለሁ፣ ባገኘው ጊዜ ካልጠፉት ከዘጠና ዘጠኙ ይልቅ ጠፍቶ ስለተገኘው ፈጽሞ ደስ ይለዋል። እንዲሁም ከእነዚህ ከታናናሾቹ አንዱ እንኳ ይጠፋ ዘንድ በሰማያት ባለው አባቴ ፊት አይፈቀድም። ወንድምህ አንተም ቢበድልህ ሄደህ ብቻውን ሆነህ ብቻውን አድርገህ ምከረው። ቢሰማህ ወንድምህን ጠቀምኸው። ባይሰማህ ግን በሁለተኛው ጊዜ ከአንተ ጋር አንድ ወይም ሁለት ምስክር ያዝ፤ ነገር ሁሉ በሁለት ወይም በሦስት ምስክር ቃል ይጸናልና። እነርሱን ባይሰማቸው ግን ለቤተ ክርስቲያን ንገራት። ቤተ ክርስቲያንንም ባይሰማት፣ እንደ አረማዊና እንደ ቀራጭ ይሁንልህ። እውነት እላችኋለሁ፣ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድርም የምትፈቱት በሰማይ የተፈታ ይሆናል። ዳግመኛም እላችኋለሁ ከእናንተ ሁለቱ በምድር ላይ ስለሚለምኑት ነገር ሁሉ ቢተባበሩ በሰማያት ባለው አባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በሚሰበሰቡበት እኔ በዚያ በመካከላቸው እኖራለሁና። ከዚህም በኋላ ጴጥሮስ ወደ እርሱ ቀርቦ፣ አቤቱ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ ሰባት ጊዜ ነውን? አለው። ጌታችን ኢየሱስም እንዲህ አለው፣ እስከ ሰባ ጊዜ ሰባት ነው እንጂ እስከ ሰባት አልልህም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላሰየስ ሰዎች ምዕራፍ ሁለት ከቁጥር አምስት እስከ ዐሥራ ሦስት ያለው ኃይለ ቃል እንዲህ ይላል እኔ በሥጋ ከእናንተ ዘንድ ባልኖርም እንኳን በመንፈስ ከእናንተ ጋር ነኝ። እነሆ ጠባያችሁንና ሥርዓታችሁን በክርስቶስም ያለ የእምነታችሁን ጽናት ስላየሁ ደስ ይለኛል። እንግዲህ ጌታችን ኢየሱስ ክርስቶስን እንደ ተቀበላችሁት በእርሱ ተመላለሱ። በእርሱ ተመሥርታችሁ ታነጹ በምስጋናው ትበዙ ዘንድ በተማራችሁት ሃይማኖት ጽኑ። ለዚህ ዓለም ስህተት በክርስቶስ ሕግ ያይደለ በሰው ሠራሽ ሥርዓት ለከንቱ የሚያታልሉ ሰዎች በነገር ማራቀቅ እንዳያታልሏችሁ ተጠንቀቁ። በእርሱ ፍጹም መለኮቱ በሥጋ ተገልጦ ይኖራልና እናንተም በእርሱ ፍጹማን ሆኑ! እርሱ ለአለቅነት ሁሉና ለሥልጣን ሁሉ ራስ ነውና የኀጢአታችን ሰውነት ሸለፈት በመግፈፍ በክርስቶስ መገረዝ በሰው እጅ ያልተደረገ መገረዝን በእርሱ ሆናችሁ ተገረዛችሁ። በጥምቀትም ከእርሱ ጋር ተቀብራችኋል። በእርሷም ከሙታን ለይቶ ባስነሳው በእግዚአብሔር ረዳትነትና በሃይማኖት ከእርሱ ጋር ተነስታችኋል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የቅዱስ ዮሐንስ መልእክት ምዕራፍ አንድ ከቁጥር ስድስት እስከ ዐሥራ ሁለት ያለው ኃይለ ቃል እንዲህ ይላል፤ ፍቅራችንም ይህች ናት፣ በእግዚአብሔር ትእዛዝ እንሄድ ዘንድ ፍቅራችን ይህች ናት ቀድሞ በሰማችኋትም በዚያቸው ተሄዱ ዘንድ ትእዛዙ ይህቺ ናት። ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ብዙዎች አሳቾች ወደ ዓለም መጥተዋልና፣ ይህም አሳቹ ሐሳዊ መሲህ ነው። ፍጹም ዋጋ እንድታገኙ እንጂ የሰራችሁበትን እንዳታጡ ራሳችሁን እወቁ። የሚጠራጠር በክርስቶስም ትምህርት የማይኖር ሁሉ እግዚአብሔር ከእርሱ ጋር የለም። በክርስቶስ ትምህርት የሚኖር ግን በአብና በወልድ አለ። ወደ እናንተ የሚመጣውን ይህንም ትምህርት የማያመጣውን ወደ ቤታችሁ አታስገቡት፤ ሰላምም እንኳ አትበሉት። ሰላም የሚለው በክፉ ሥራው ይተባበራዋልና። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 15 ከቁጥር 22 እስከ 30 ያለው ኃይለ ቃል እንዲህ ይላል። ከዚህም በኋላ ሐዋርያትና ቀሳውስት ሕዝቡም ሁሉ ከጳውሎስና ከበርናባስ ጋር ወደ አንጾኪያ የሚልኳቸውን ሰዎች ይመርጡ ዘንድ ተስማሙ። ከባልንጀሮቻቸው መካከልም የተማሩትን ሰዎች በርናባስ የተባለ ይሁዳንና ሲላስን መረጡ። እንዲህ የምትል መልእክትም በእጃቸው ጻፉ። ከሐዋርያትና ከቀሳውስት ከወንድሞችም በአንጾኪያ በሶርያና በኪልቅያ ለሚኖሩ ከአሕዛብ ላመኑ ወንድሞቻችን ትድረስ። ሰላም ለእናንተ ይሁን፣ ደስ ይበላችሁ። ያላዘዝናቸው ሰዎች ከእኛ ወጥተው ትገዘሩ ዘንድና የኦሪትንም ሕግ ትጠብቁ ዘንድ ይገባችኋል ብለው በነገር እንዳወኳችሁና ልባችሁን እንዳናወጡት ሰምተናል። ሁላችን ከተሰበሰብን በኋላ በአንድ ቃል በየን አንድ ሆነንም ከወንድሞቻችን ከጳውሎስና ከበርናባስ ጋር ወደ እናንተ የምንልካቸውን ሰዎች መረጥ። እነርሱም ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሰውነታቸውን አሳልፈው የሰጡ ሰዎች ናቸው። ይሁዳንና ሲላስን ልከናቸዋልና እነርሱ በቃላቸው ይህን ያስረዷችኋል። ሥርዓት እንዳናከብድ ሌላም ሸክም እንዳንጨምር መንፈስ ቅዱስ ከእኛ ጋር ነውና። ነገር ግን ይህን በግድ ትተው ዘንድ እናዝዛችኋለን። ለአማልክት የተሰዋውን ሞቶ የተገኘውን ደምንም አትብሉ፣ ከዝሙትም ራቁ፣ በራሳችሁ የምትጠሉትንም በወንድሞቻችሁ ላይ አታድርጉ። ከእነዚህ ሥራዎችም ሰውነታችሁን ብትጠብቁ በሰላም ትኖራላችሁ። ደህና ሁኑ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 72 ከቁጥር 8 እስከ 9 ወነበቡ አመጻ ውስተ አርያም ወአንበሩ ውስተ ሰማይ አፉሆሙ ወአንሶሰወ ውስተ ምድር ልሳኖሙ። የቅዱስ ዮሐንስ ወንጌል ምዕራፍ 10 ከቁጥር 25 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ጌታችን ኢየሱስም መልሶ እንዲህ አላቸው፣ አታምኑኝም እንጂ ነገርኋችሁ። እኔ በአባቴ ስም የምሰራው ሥራ እርሱ ምስክሬ ነው። እናንተ ግን አታምኑኝም፣ እንደ ነገርኋችሁ ከበጎቼ ውስጥ አይደላችሁምና። የእኔ የሆኑ በጎቼ ግን ቃሌን ይሰሙኛል እኔም አውቃቸዋለሁ፣ እነርሱም ይከተሉኛል። እኔም የዘለ ዓለም ሕይወትን እሰጣቸዋለሁ፣ ለዘለ ዓለሙም አይጠፉም፣ ከእጄም የሚነጥቃቸው የለም። እነርሱን የሰጠኝ አባቴ እርሱ ከሁሉ ይበልጣልና፣ ከአባቴም እጅ መንጠቅ የሚችል የለም። እኔና አብ አንድ ነን። ዳግመኛም አይሁድ ሊወግሩት ድንጋይ አነሱ። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ከአባቴ ብዙ መልካም ሥራ አሳየኋችሁ፤ ከእነርሱ በየተኛው ሥራ ምክንያት ተወግሮኛላችሁ? አይሁድም አንተ ሰው ስትሆን ራስህን እግዚአብሔርን ታደርጋለህና ስለ መሳደብህ ነው እንጂ ስለ መልካም ሥራህስ አንወግርህም አሉት። ጌታችን ኢየሱስም መልሶ እንዲህ አላቸው እኔ አማልክት ናችሁ አልሁ ተብሎ በኦሪታቸው ተጽፎ የለምን? የእግዚአብሔር ቃል የመጣላቸውን እነዚያን አማልክት ካላቸው የመጽሐፉ ቃል ይታበል ዘንድ አይቻልም። እኔ የእግዚአብሔር ልጅ ነኝ ብላችሁ አብ የቀደሰውንና ወደ ዓለምም የላከውን እንዴት ትሳደባለህ ትሉኛላችሁ። የአባቴን ሥራ ባልሠራ በእኔ አትመኑ፣ ከሠራሁ ግን እኔን እንኳን ባታምኑ፣ እኔ በአብ እንዳለሁ አብም በእኔ እንዳለ ታውቁና ትረዱ ዘንድ ሥራዬን እመኑ። ዳግመኛም ሊይዙት ፈለጉ፣ ከእጃቸውም አመለጠ። ዳግመኛም ቀድሞ ዮሐንስ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ ሄደ። በዚያም ተቀመጠ። ብዙዎችም ወደ እርሱ ሄደው ዮሐንስ ምንም ያደረገው ተአምራት የለም ነገር ግን ዮሐንስ ስለዚህ ሰው የተናገረው ሁሉ እውነት ሆነ አሉ። በዚያም ብዙ ሰዎች አመኑ ስለ ቃሉ። የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።